የደቡብ ልጅን የሆኒ ማኛ ተሳደበ። ይህንን ቆርጦ ያወጣው ደግሞ የአማራ አክቲቪስቶች ናቸው። የደቡብ ልጆች ቢሆኑ ደስ ይለኛል። ለደቡብ ከማንም በላይ ድምፅ የሆነ የሆኒ ማኛ ነው። ጉራጌ ክልል ይሰጠው ይባል፣ ይሰጠው መብቱ ነው ያልኩ፣ ወላይታ፣ ሀዲያ፣ ማንኛውም ክልል ያስፈልገኛል፣ የራሴን ነገር በራሴ ላስተዳድር የሚለውን እመደግፈው እኔ ነኝ። ግን ምን ሆነ መሰለ፣ ከሁሉም ሊያላትሙ አጀንዳ ይሰራሉ። ማ የአማራ አክቲቪስቶች ሌላ አይደለም። የኦሮሞን በቀልና ጂጂ ገንዳ ጂጂ ገንዳ ሙሉ የኦሮሞ ልጅን ብትጠይቅ ጂጂ ገንዳን የእኛ አክቲቪስት ናት አይልም። ገንዳ ገንዳ ናት፣ እሷ ገንዳ ናት። ማንም አይፈልጋትም እሷ እኔ ደቡብ ልጆች ዋና ዋና ምላቸው ተሳለ ተስ ወንድሜ ነው። የሀዋሳ የአራድዬ ልጅ ነው፣ በኢትዮጵያዊነቱ የሚያምን የማይደራደር አንድ ተስ እያለ ሁለተኛ ሙለር ሙለር የሚባል ወንድሜ አለ። የሀድያ ወንድሜ ነው፣ የሀድያ ልጅ ነው፣ በሀድያነቱ ፕራውድ የሚያደርግ ወንድሜ ነው። አላቭም ተዳፍ ትመጣ አለ። የኔ መቼም የሚሞትልኝ ጓደኛ አለኝ። ተሙ እዚህ ጋር በዘር ከየት ደቡብ ናቸው ይሁን ማኛ ያለውን ጠንቅቀው የሚያውቁ እንጂ ሰው ቆርጦ ቪዲዮ ስለ ላከ የሚሰሙለህ አይደሉም። ግን ቆርጠው ያሳ